አድማጭ ተመልካቾች እንደምንቆያችሁኝ በቀኑ የሁለተኛው የዜና ወጃችን አሁን በዚህ ሰዓት የተሰሙም ሰበርናም አበይት መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን፣ የመከላከያ ከፍተኛ ጀነራል ጀነራል በላይ ዘውዶ በአገዛዙ የቁም እስረኛ መሆኑ ተነግረዋል። የአብይ አህመድ መንግስት ሰራዊቴን አስጨረስክብኝ በሚል የገዛ ጀነራሉን እርምጃ ሊወስድበት መሆኑም ተረጋግጧል። ጉዳዩን በመረጃ ሰዓታችን እንመለከቷል ተገኝተዋለን በአማራ ክልል እየተደረገ ያለው ውጊያ ተጠናክሮ ቀጥሏል። የፋኖ ኃይሎች በወሎ በከፈቱት መብረቃዊ ጥቃት ከፍተኛ የአገዛዙን ሰራዊት ደምስሰዋል። በመድፍና በሌሎች ከባድ መሳሪያዎች የቀለጠው የወሎ ውጊያ አሁንም እንደቀጠለ ሲሆን በርካታ የብልጽግና ሰራዊት እንደተደመሰሰም ተነግሯል። መረጃውን በዝርዝር ተሰሙታላችሁ። ጎንደር አርማጭሆ ጠገዴና መቆላ ወገራን ከሚያገናኘው ጫፍ ጀምሮ ሙሉ ቆላ ወገራ የስልክ ግንኙነት ሙሉ ለሙሉ መቋረጡ ተነግሯል። አገዛዙ የፋኖ ኃይሎች ከባድ ጥቃት ሲፈጽሙበት መቋቋም ባለመቻሉ የኔትወርክ አገልግሎት አቋርጠም የበላይነት ለመውሰድ ቢሞክርም የፋኖ ኃይሎች ምትን መቋቋም ተስኖት ከባድ መሳሪያ ጭምር ለፋኖም አስረክቧል ተብሏል። በዝርዝር ተሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ ዱባይ ድረስ ልኮም አሰልጥኗቸው ያመጣቸው ሁለት የሪፐብሊካን ጋርድ ወታደሮች የፋኖ ዘመነ ካሴን ጦር ተቀላቅለዋል። በሌላ በኩልም በርከት ያለውም አድማ ብተናና የመከላከያ አባላት ወደ ፋኖ ኃይሎች እየተመሙ ሲሆን፣ በሌላ በኩል የብልጽግና ወታደሮች እርስ በራሳቸው በከፈቱት ተኩስ የብልጽግና ወታደራዊ አመራሮችን ጨምሮ በርካቶች መቁሰላቸውም ተነግሯል። በዝርዝር እንመለከተዋለን። አሜሪካ በፈጸመቸው የአየር ድብደባ አብዛኛው ኢትዮጵያዊ የሆኑ ከ68 በላይ ስደተኞች በ የመን መግደሏን ሮይተርስ የዜና ወኪል ዘግበዋል። ሮይተርስ እንደዘገበው በአየር ጥቃቱ ከፈራረሱ ህንፃዎች ፍርስራሽ ስር ወይኔ ናቴ የሚል የጣር ድምፅ ይሰማል ሲል አሰቃቂውን ሁነት ዘግቦታል። ጉዳዩን እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርእስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቀን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። በቅድሚያም ከተሰማው አሳዛኝ ሰበር ዜና ጀምራለሁ። አሜሪካ በየመን የሚገኙ የሁቲ ታጣቂዎችን ለመምታት በየመን በፈጸመችው ድብደባ በርካታ ኢትዮጵያውያን መሞታቸው ተሰማ። አሜሪካ በፈጸመችው የአየር ድብደባ አብዛኛው ኢትዮጵያዊ የሆኖም ከ68 በላይ ስደተኞች መግደሏን ሮይተርስ የዜና ወኪል ዘግበዋል። ኢትዮጵያውያን ስደተኞች ባረፉበት የስደተኞች ጣቢያ በተፈጸመ የአሜሪካ የአየር ድብደባ በጣቢያው ካሉ ከመቶ በላይ ኢትዮጵያውያን 68ቱ መገደላቸው ማቸው ነው የተነገረው። በአንሶሩላሃ ሁቲዎች የሚመራው የየመኑ አልሰሚርሃ ቴሌቪዥን ባስተላለፈው ሰቅጣጭ ጭፍጨፋ ውስጥ ወይኔናት የሚሉ የአማርኛ ተናጋሪዎች ጣር ይሰማል ሲል ሮይተርስ የዜና ወኪል ዘግበዋል። ሮይተርስ ጭፍጨፋውን አስመልክቶም የአሜሪካ ባለሥልጣናትን ያናገረ ቢሆንም አሜሪካ ለየትኛውም አካል በድብደባው ላይ ማብራሪያ ልትሰጣ አትፈልግም ሲል ሮይተርስ ዘግበዋል። የእኛ የኢትዮጵያውያን ጣፋንታ ይሄ መሆኑ በጣም ያሳዝ ናል በሀገር ውስጥ በርካቶች በድሮን እንዲሁም በአገዛዙ ጦር ያልቃሉ እንዲሁም ከቀናት በፊትም በቀይ ባህር በመቶዎች የሚቆጠረውም ኢትዮጵያውያን ሰጥመው ያለቁ ሲሆን ዛሬ አዳሯን ደግሞም አሜሪካን 68 ኢትዮጵያውያንን ለሁቲዎች በተኮሰችው የአየር ጥቃት መግደሏ ነው የተነገረው አሁን በቀጥታ ወደ አገር ቤት ጉዳዮች ያልፋሉ ዛሬ አዳራቸውን የተቀላቀሉም 16 የሚሊሻ አባላትን ጨምሮም ባለፉት ሶስት ቀናት ብቻ ሰማንያ አንድ ወታደሮች ከነሙሉ ትጥቃቸው በአርበኛ ዘመነ ካሴ የሚመራውን የአማራ ፋኖ በጎጃም ተቀላቀሉ። በምስራቅ ጎጃም ዞን አወበል ወረዳ ከሉማሜ ከተማ ሚሊሻ አባላት መካከል በቁጥር አስራ ስድስቱ ከነ ሙሉ ትጥቃቸው የአማራ ፋኖ በጎጃምን ስለመቀላቀላቸው ተሰምተዋል። የሚሊሻ አባላቱ ከፋኖ ጋር ተሰልፈው የአገዛዙን እድሜም ቶሎ ለማሳጠር በአማራ ህዝብ ላይ እየደረሰ ያለውን ግፍና መከራ በአስቸኳይ እንዲቋጭ በማሰ ብ ነው። ከነሙሉ ትጥቃቸው ፋኖን የተቀላቀሉትም ተብሏል። የሚሊሻ አባላቱ ዛሬ አዳሩን የአማራ ፋኖ በጎጃም አዲስ አለማየሁ ክፍለ ጦርን በይፋ መቀላቀላቸውን መረብ ሚዲያ የተቋሙን ኮሚኒኬሽን ጉዳዮች መምሪያ ኃላፊ ፋኖ ማርሸት ፀሐዩ በማህበራዊ ትስስር ገጾም ካሰፈረው ጽሑፍ ለመረዳት ተችሏል። በተያዘ ዜና 65 የሚልሻና የአድማ ብተና አባላት ፋኖን መቀላቀላቸው ተሰማ። ከሁለት ቀናት በፊት ጀምሮም በጮቄ ቀጠና 36 የአድማ ና የሚሊሻ አባላት በአብርጀት ሀያ እንዲሁም በቋሬት ቀጠና ዘጠኛ አባላት በድምሩ 65 የሚሊሻ የአድማ በተና አባላት በተመሳሳይ ቀን ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ከአማራ ፋኖ በጎጃም ያገኘነው መረጃም ያመላክታል። በቁጥር 65 የሚሊሻና የአድማ በተና አባላቱም ከዚህ ቀደም ከአገዛዙ ጋር በመወገን ሲፈጽሙት በነበረው ጸረ ህዝብ ድርጊት ተጸጽተው ከነሙሉ ትጥቃቸው ብሎም መገናኛ ሬዲዮ እና ሌሎች ወታደራው ሙያዊ የጦር መሳሪያዎች ጭምር እንዲያዙ ነው ፋኖን የተቀላቀሉትም ተብለዋል። በቁጥር 36 የሚሊሻና አድማ ብተን አባላት በአማራ ፋኖ በጎጃም ሁለተኛ ክፍለ ጦር ስር የሚገኘውን መዝገቡ ጮቄ ብርጌድን ሲቀላቀሉም፣ በቁጥር 20 የሚሆኑት የሚሊሻና የአድማ ብተን አባላቱም በሰባተኛ ክፍለ ጦር ስር የሚገኘውን አብርጀት ብርጌድን እንዲሁም በቁጥር ዘጠኝ የሚሆኑት ደግሞ አምስተኛ ክፍለ ጦር ስር የሚገኘውን ገረመ ወንዳወክን ብርጌድ መቀላቀላቸውን ነው ሚዲያችን ያገኘው መረጃ የሚያመላክተው የሚልሻና የአድማ ብተና አባላቱ የዚህን የብልጽግና አገዛዝ ስርዓት እድሜ ለማሳጠርና በህዝብ ላይ እየደረሰ ያለውን የመከራ ናዳም ለማስቆም ሁሉም የአማራ ሕዝብ በአንድነት ሊቆም ይገባል ያሉ ሲሆን አሁንም ለአገዛዞም እያገለገሉ የሚገኙ የአማራ ተወላጅ ወታደሮች በአስቸኳይ በመውጣት ከወገናቸው ጎን እንዲቆሙም ጥሪ አቅርበዋል። ከዚሁ ጋር በተያዘ በሌላ መረጃም ስርዓቱ እየተናደ ይገኛል

የሰሜን አቸፈር ወረዳ መንገድ ትራንስፖርት ኃላፊም የነበረው የአሁኑ ወንበሪያን ማርያም ቀበሌ ስራ አስኪያጅ ማረልኝ ተገኝ ስርዓቱን በመጸየፍ የአማራ ፋኑ በጎጃምን ተቀላቅሏል። ይህ በእንዲህ እንዳለ በሌላ በኩል የብልጽግና መመኪያዎች የሪፐብሊካን ጋርዶችም የአማራ ፋኑ በጎጃምን እየተቀላቀሉ ነው። አብይ አህመድ ዱባይ ድረስ ልኮ ቤተ መንግስቴንና እኔን ትጠብቃላችሁ ብሎም ያሰለጠናቸው እነዚህ የሪፐብሊካን ጋርዶች ፋኑን መቀላቀል ጀመሩ ሰንብተዋል። አሁን ላይ በዛሬው ዕለት ብቻም ሁለት የሪፐብሊካን ጋርድ የአብይ አህመድን መንግስት በመክዳት የአማራ ፋኖ በጎጃም በዘመነ ካሴ የሚመራውን ጦር ተቀላቅለዋል። በዚህም በብልጽግና ዘንድ ከፍተኛ ድንጋጤ ተፈጥረዋል። እነዚህ የሪፐብሊካን ጋርድ አባላት ቁጥራቸው እጅግ ውስንና በከፍተኛ ውጪ ዱባይ፣ እንዲሁም የተለያዩ ሀገራት በጥንቃቄ እንዲሰለጥኑ የተደረጉ ሲሆኑ ብልጽግና እነዚህ ኃይሎችን ማጣቱም አስደንግጦታል። ሁለቱ የሪፐብሊካን ጋርድ አባላት አንደኛ ክፍለ ጦር በጎጃምንም ተቀላቅለዋል። በአማራ ክልል እየተካሄደ በሚገኘው ጦርነት በመቶ ሺዎች የሚቆጠሩ ወታደሮች የተገደሉበትና ሌሎች በመቶ ሺዎች የሚቆጠሩ ወታደሮች ደግሞ ቁስለኛ የሆኑበት እንዲሁም ከነሙሉ ትጥቃቸው የሚጠፉበት ገዢው ብልጽግና ቡድን ያጋጠመውን የወታደር ጦስ ለመቅረፍ በማሰብ በአማራ ክልል የተጠናከረ የግዳጅ አፈሳም እያካሄደ ይገኛል። አገዛዙ በአራቱ ማዕዘን የሀገሪቱን ዳር ድንበር ሲጠብቁ የነበሩም ወታደሮችን አንስቶም ከአማራ ሕዝብ ጋር በሚደረገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ድንበር ክፍት በመሆኑ አልሸባብን ጨምሮም ሌሎች አማጽያን እንደፈለጉም የሚገቡበትና የሚወጡበት ሁኔታም እንደተፈጠረ ነው እየ እየተነገረ ያለው በአማራ ህዝብ ላይ ጦርነት የከፈቱት ወታደሮችም የተፈለገውን ውጤት ማምጣት ሳይችሉም የፋኖ አፈሙስ ሲሳይ ሆነው ቀርተዋል። በዚህ መልኩ የወታደር ድርቅ የመታው የብልጽግና ቡድን ተጨማሪ ወታደር ለማስጨረስ የድሃ ልጆችን ከስራ ገበታቸው ከየትምህርት ቤቱና ከየመኖሪያ ቤታቸው እያፈነ ወደ ውትድርና ማሰልጠኛ ጣቢያዎች እያስገባ መሆኑን አልገባም ያሉትን ደግሞ እየገደለ እንደሚገኝ ሚዲያችን ካሰባሰበው ጃም ለማረጋገጥ ችሏል። ብልጽግና እንዲህ የሚለቃቀመ ወታደር ዓላማ በሌለው ጉዳይ ወደ አማራ ክልል ቢገባም እርስ በራሱም እየተዋጋ ይገኛል። በትላንትና ሁለት ከሌሊቱ 6 ሰዓት ከ52 ላይ የአብይ አህመድ ወንበር አስጠባቂዎች በሰሜን አቸፈር ወረዳ ቁንዝላ ከተማ ላይ እርስ በራሳቸው በከፈቱት ተኩስ ሶስት የመከላከያ አመራሮች ተመተዋል። ይህ ቡድን ከባህር ዳር ተነስቶም አቸፈር ጭንባን አድርጎም ማክሰኘት በምትባል ቀበሌ ላይ ግለሰቦችን ቤት እየዘረፈና እየደበደበም በግፍ ካሰቃየ በኋላ ነበር ቁንዝላ ከተማ የገባው። በውስጥ በደረሰን መረጃ መሰረት ከገባ በኋላ በዘረፉት የግለሰቦች ንብረት በክፍፍል ላይ ባለመስማማታቸው የተመታቱ ሲሆን አስከሬናቸውም በዛሬው እለት ወደ ሊበነ ከተማ ጭነውም መውሰዳቸው ተነግረዋል። በሌላ የግንባር መረጃችን ዘመቻ አንድነት ወሎ ቤት አማራ ላይም ተጠናክሮ ቀጥሏል። 41ኛ ቀኑን በያዘው ዘመቻ አንድነት ተጋድሎች በድል ታጀበው ተጠናክሮ የቀጠሉት የፋኖ ኃይሎች ሲሆኑም የብልጽግና ቡድን እየተርበደበደም በፋኖ ጥይት እየተቆላ እንደሆነም መረጃዎች ያሳያሉ። የሎሌው የአማራ ብልጽግና የክልል አመራሮች ወደ ሰሜን ወሎ ዞን ቆቦ ከተማ በልዩ ተልኮ ህዝብን ሰብስበው የውሸ ፕሮፓጋንዳ ለመንዛት ራሱን የምክክር ኮሚሽን እያለ የሚጠራውን የብልጽግና ቡድን ክንፍ ተልኮ ይዘው ቢመጡም በአማራ ፋኖ በወሎም የልዩ ዘመቻ አሃድና መላምባ ክፍለ ጦር አራተኛ በረህኛው ሻለቃ እንዲሁም አውጃኖ ክፍለ ጦር ሞርተር እና ምድብተኞች ቆቦ ከተማ ዙሪያ በሞርተር የተደገፈ ከባድ ውጊያ በመክፈት በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ የአረጋ ከበደን ቡድን አስፈርጥጦ ወደ መጣበት እንዲመለስም አድርገውታል ተብሏል። በዚህ ከባድ ትንቅንቅ የብልጽግና ጦር ከክልል የመጡትን ሆዳደር ጸረ አማራዎች ከቆቦ ከተማ ለማስመለስ በብረት ለበስና በመድፍ የተደገፈ ውጊያ ያደረገ ሲሆን ከቆቦ ከተማ ወጣ ብሎ ሆርማት የሚገኘው መድፍ ከ25 ጊዜ በላይ ወደ ራያ ቆቦ ቀመሌ ቀመሌና በዋ የተባሉም አካባቢዎች ላይ ያስወነጨፈ ሲሆን በዋ ላይ መኖሪያ ቤት ላይ በማረፉም አምስት የአንድ ቤተሰብ አባላት ከባድ ጉዳት ደርሶባቸው ቆቦ ሆስፒታል እየታከሙ ይገኛሉ። በሌላ በኩል እዚሁ ወሎ ላይ ዘመቻ አንድነት ወሎ ቤት አማራ ግንባር ተጧጡፎ ቀጥሏል። የአማራ ፋኖ በወሎ ንጉሥ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር በዘመቻ አንድነት ተጋድሎውን አጠናክሮ ቀጥሏል። የአትሮንስ ብርጌድ የክፍለ ጦሩ ቃኞች ባደረጉት ከባድ ትንቅንቅ የብልጽግና ጦርን አበራይተውታል። በመሀል ሳይንት ወረዳ ዴንሳ ከተማ በመግባት የሆዴድ ብልጽግና ዙፋን ጠባቂ ኃይልና በሆዱ ዳዴ የሚለውን ባንዳ ሚሊሻና ፖሊስ በማርበድበድ ታላቅ ድል መቀናጀታቸውን የፋኖ ኃይሎች ገልጸዋል። በዚህ አስደናቂ ውጊያ የቁስለኛ መዓት ከምሮ ሲያበቃም የጀግና ስራ ሰርቶ በመቁሰሉም ንቃተ ናው ዝቅ ያለም አደግዳጊ ባንዳና ዙፋን ጠባቂ ወራሪ ኃይል እጅን አይጨብጠኝም በማለት አርበኛ ይሁን አስቻለው የታላቁ ንጉሥ ቴዎድሮስ ጽዋን ተጎንጭቷል ሲሉ የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ እዮብ አሸናፊም ገልጿዋል። ወደ ጎንደር ስናልፍ አርማጭሆን ጠገዴንና ቆላ ወገራን ከሚያገናኘው ጫፍ ጀምሮ ሙሉ ቆላ ወገራ የስልክ ግንኙነት ሙሉ በሙሉ በአገዛዙ እንዲቋረጥ ተደርጓል። የስልክ ግንኙነቱን አቋርጦ ከአርማጭሆ አቅጣጫ ወደ ቆላ ወገራ ለመግባት ሲተለተል የነበረው የአብይ ሰራዊት ከአርማጭሆ በኩል ፀያየም ተናዳፊዎቹ የጎቤ ክፍለ ጦር የፋኑ አባላት በአጀር ጃኖራ በኩል አይበገሬዎቹም የራስ አሞራ ሶስተኛ ኮር የፋኑ አባላት በጋራ በወሰዱበት መብረቃ እርምጃ ቁጥሩ ያልታወቀም የብልጽግና ኃይል ሙትና ቁስለኛ ሲሆን ሰላሳ የነፍስ ወከፍ መሳሪያና አንድ የቡድን መሳሪያ በፋኑ ኃይሎች ገቢ ደረጉም ተነግሯል። አሁንም የብልጽግና ቡድን ከተለያዩ አቅጣጫ ወደ ቆላ ወገራ ኃይል እያስጠጋ ስለሆነም የተለመደውን የጋራ ትብብር ያስፈልጋል ሲሉም የፋኖ ኃይሎች መግለጫ ሰጥተዋል። በሌላ ዜናችን ብልጽግና ራሱን መብላት ጀምሯል። ባለፈው ጊዜ በምዕራብ ሸገር ዞን ግንደበረት ወረዳ ላይ በነበረው መጠነ ሰፊ ውጊያም የብልጽግናው ጄኔራል በላይ ዘውዱ ሲመራ የነበረው ሰራዊት ሙሉ ለሙሉ ተደምስሶም እንደነበር አይዘነጋም። በዚህ ውጊያ በኦሮሞ ነጻነት ሰራዊት ፍጹም የበላይነት የተደመሰሰው የአገዛዙ ጦር በማግስቱ በጀነራል ሹማ ብደታም የሚመራው ልዩ ኮማንዶም ግን ደበረ ድረስ በመምጣት ጀነራል በላይን ትጥቅ አስፈትቶም ይዞ ሄዶ እስር ቤት እንዳስገባው ዘግበን እንደነበር አይዘነጋም። ዛሬ እየተሰማ ባለው መረጃም የብልጽግና ወታደራዊ ፍርድ ቤት በጀነራል በላይ ዘውዱ ላይ የመጨረሻ ፍርድ እንዳስተላለፈበት ታውቋል። ብልጽግና ራሱን መብላት ጀምረዋል። ጨው ለራስ ስትል ጣፍት፣ ካለበለዚያም ድንጋይ ነህ ብለው ይጥሉሃል እንዲሉም አባባሉም፣ ለስርዓቱ የምትታገሉም በየትኛውም የጸጥታ መዋቅር ውስጥ ያላችሁ ራሳችሁን ፈትሹም መልእክታችን ነው። በሌላ የግንባር መረጃችን ተጠናክሮ በቀጠለው ዘመቻ አንድነት ዞበላአምባ ክፍለ ጦር ሶስተኛም ራያ ሻለቃ ወገል ጤና ጎሽ መውጊያ ላይ ታላቅ ድልን ተቀናጀም። ይህ አማራ ፋኖ ቦሎ ቤት አማራ ምስራቅ አማራ ኮር ሁለት ዞበላአምባ ክፍለ ጦር ሶስተኛ ራያ ሻለቃ በትላንትናው ዕለት ወገል ጤና ልዩ ቦታው ጎሽ መውጊያ የብልጽግናን ጦር የደፈጣ ጥቃት በመፈጸም የብልጽግና ጦር ላይ የደፈጣ ጥቃት በመፈጸም ከ10 በላይ በመደምሰስና ከ15 በላይ በማቁሰል ታላቅ ድልን መጎናጸፋቸውን አሳውቀዋል። የብልጽግና ጦር የማጥቃት እቅድን በማጨናገፍ የብልጽግና ጦር በፋኖ የውጊያ እቅድ እንዲገባ በማድረግና በራሳችን ጊዜና የውጊያ ስልት እረፍት በመንሳትና በማሰላቸት እንዲማረር በማድረግ ብሎም የከዳ እንዲወጣ ሲያ ያስፈልግ በመደበኛ ውጊያ መደምሰስና መማረክ ተጠናክሮ ቀጥሏል ያሉ ሲሆን የፋኑ ኃይሎች መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሕልውና ተጋሎ በዘመቻ አንድነት ተጠናክሮ እንደቀጠለም ገልጸዋል። ይህ በእንዲህ እንዳለን በመጨረሻ ምርጫ ቦርድ ህወሀትን እሰርዛለው እያለ በሚያስፈራራበት ወቅት ህወሀት ሊሰረዝ በተቃረበበት ጊዜም ጌታቸው ረዳ ሌላ ፓርቲ ይዘው ብቅ ብለዋል። አዲሱ የጌታቸው ረዳ ፓርቲ ስሙም ታውቋል። በጌታቸው ረዳ ካሰ የሚመራው አዲሱ ፓርቲም የትግራይ ሊበራል ዲሞክራሲያዊ ፓርቲም እንደሚባል ተሰምቷል። ግንቦት አምስት ቀን 2017 ዓ ም የፓርቲው ምስረታ ይፋ ይሆናል ያሉት ምንጮች ምርጫ ቦርድ ህወሀትን ከፓርቲነት ለመሰረዝ እስከ ግንቦት አምስት ቀን ገደብ መስጠቱም ይታወሳል። የነጌታ የሚባለው ህወሓት ትላንት ባወጣው መግለጫም አዲስ ፓርቲ ሊያቋቁም እንደሚችል ፍንጭ መስጠቱም ይታወቃል። ይህ በእንዲህ እንዳለም የደብረ ጽዮን ቡድን ምርጫ ቦርድ እንደ አዲስ ተመዝገቡ ቢላቸውም እንደ አዲስ አንመዘገብም ማለታቸውም የተረጋገጠ ጉዳይ ነው። ከምርጫ ቦርድ ላይ ሰርዙኝና የሚከሰቱን ታያላችሁ የሚል የማስፈራሪያ ንግግርም አድርገዋል። በትግራይ ክልል እየተካሄደ ያለው ውጥረት ተጠናክሮ ቀጥሏል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህ መስላሉ። በሌላ ምርጫ እስካገኛችሁ ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ከስር ባለው የኮሜንት መስጫ ስር በመስጠት ከጎናችን ልትቆሙ እየጠየኩኝ በሌላ ምርጫ እስከምንገናኝ ድረስ ቸር ያሰማል።